ሆዴ ባርባር ነው ያለው፣ ምን እንደሆነ አላውቅም። በቃ እና ብሩኬ ኔንጃ፣ ዛሬ አንተ ንግግርህ በጣም ውስጤን ነው ማርያምን ሰንጥቆ ቤተሰብ ማርያምን እምባን የተናነቀኝ በጣም ኔንጃ። በሰላም ኑሉኝ፣ በሰላም ግቡ፣ እግዚአብሔር በሰላም ያምጣችሁ የኔ ማሮች። የኔ የኔ የኔ በቃ ምን ብዬ ልንገራችሁ? በጣም እግዚአብሔርን ብሩኬ ግን መድኃኔዓለም እንደው በቃ ሀሳብህን ምኞትህን ያሳካልን ነው ምለው። እንደዚህ ተንከባክባ ሀይሚን ሞባይሏ ጠፋ ብለህ ገና ለገና ከጠፋ ብለህ ሀይሜ ውስጥህን በልተህ አሳዝና ምን ያህል እንደምትወዳት ምን ያህል እንደምታከብራት ለእኛም እያሳየህን ነው። ፊት ሁሉ ልክ አልነበረም ሚኒ አባት። እግዚአብሔር ግን በቃ ለአንተ ይሙላለ ነው ምለው። እውነት በጣም ትለያለህ በቃ ለሀይም የምታደረግለን ነገር ሁሉ ይለያል። ገስቼ ልጻት ነበር። በጣም ነው ያሳዝንችኝ። በጣም አንጀቴን በላችኝ። እኔ አልቻልኩ ምናምን ብለ በቃ የተናገርኩ ነገር በጣም እኔ ማርያምን ውስጤን በርብሽን ያደረጋችሁ እና እግዚአብሔር አምላክ እመቤቴ ማርያም በሰላም ታስገባችሁ ነው የምለው። በጣም ደስ ይላል። እግዚአብሔር ይህ ለሀገራችሁ ለኢትዮጵያ እንኳን መጣችሁልን እንድትመጡልን የምፈልገው የሰው ሀገር ከባድ ነው ይሁን አይታችኋል ትደስታችኋል ሞል ምናምን አሳየን ብዬ ነበረ። ሙሉንም አሳይተናል። በጣም ነው የምናመሰግነው። ዱባይን ዞር ዞር ብላ ሳየን ብዬ ቪዲዮ ሰርቼ ነበር። ወሳችሁ ቡራዬም እንግዲህ ቃላችና ክብሮ ዞር ዞር ብሎ ቪዲዮ አሳይቶናል ማለት ነው። ሀይምዬም ሳልሞት ወደ ሀገር ያስገባኝ አንድ ነገር አንድ ነገር ሳልሆን አለች። የኔ እናት አሟታል መሰለኝ። አንዳንድ እኮ እንደዚህ ነው። በቃ ማይ መጨረሻ ላይ ማይስማማችሁ ነገር አለ። ተመስገን ብቻ ሁሉ ነገር በሰላም ተሳክቶላችኋል። ስራህም ዋናው መሳካቱ ነው፣ ምንም ችግር የለውም። ሹፌራችሁም እንደ ወንድሙ ነው እንደ ጥሩ ወንድም ሆኖ እናንተ ሲንከባከባቸው የነበረውን እጅግ በጣም እናመሰግነዋለን። እግዚአብሔር ሀሳቡን ምኞቱን ያሳካለን ነው ምለው ወንድሜ እናመሰግንሃለን። ከነብሩኬ ጎን ቆመ፣ ተሯሩጠ፣ ከነሱ ጋራ ቪዲዮ እየቀረጽካቸው ብዙ ነገር ስላደረግ እናመሰግንሃለን እና ዛሬ ያዩት ቪዲዮ በጣም በጣም ደስ የሚል አንጀት የሚበላ እኔ እንጃኔ ማርያምን፣ በቃ ሆዴ ባርባር ነው ያለው። ምን እንደሆነ አላውቅም፣ በቃ እና ብሩኬ እኔ እንጃ ዛሬ አንተ ንግግርህ በጣም ውስጤ ነው ማርያምን ሰንጥቆ የገባው። እና ለሀይሚዬ እኔ እንጃ ሀይሚዬ፣ የኔ ፍቅር፣ የኔ ማር፣ የኔ ቀጫጫ እንኳንም በሰላም መጣችሁልን፣ ደስ ይለናል። የእናንተ መምጣት ለእኛ ትልቅ ነገር ነው። በሰላም ሄዶ መምጣት ራሱ ትልቅ ነገር ነው ውዶችዬ። እንግዲህ አይታችኋል፣ ሞሉ ላይ እንዴት እንደሚሆኑ አብረው ሲሄዱ እንደው ሲሄዱማ፣ አንድ ላይ ሲመጡማ፣ አንድ ላይ

እንዳላይ ብቻ ለብቻ እንዳላያችሁ፣ ሁሌም አንድ ላይ እና በቃ። ባለፈው ስነግራችሁ የነበረው ምንድን ነው ያልኳችሁ ብሩኬ ወይ አገር ውስጥ ሊወስዳት ይችላል ምናምን ብያችሁ አልነበር ካስታወሳችሁ? አሁን ደግሞ ቃል ገብቶላታል። ግን ቃልም እንዳትጽፊው ያጁ ዝም ብለሽ ለምን እንዳዝናናሽ ሌላ ቦታ እዛ አገር ውስጥ አዝናናሽ አለሁ ብሏታል። ይመቻችሁ ይመቻችሁ። በጣም ደስ ይላል እና ሞባይልሽ መገኘቱ በጣም ደስ ብሎኛል። እኔ ማርያምን ቢሰረቅ በጣም ነበር በርማዝ ነው በጣም ዱባይ ላይ እኮ ሌባ የለም፣ እንደ እውነት በጣም ይገርማል። እኛ ሀገር ቢሆን እኮ ኒያውም አይፎን ስልክ ተሰርቀ ወይ የሆነ የፈለገ የሆነ ስልክ ለስልክ ብሎ ሰውን እየገድሏል ና ኢትዮጵያ ውስጥ ለስልክ ለማይረባ ለእርገንዶ ብሎ እንኳ ሰው እየገድል ነው ያሉት አይደለም እንደዚህ አይነት ትልልቅ ሞባይሎች ጠፍቶ ማለት ነው። እና ሞባይል ስለተገኘ በጣም ደስ ብሎናል። ማርያምን በጣም ነው ደስ ያለኝ። ቢጠፋም ደግሞ ጉራዬ የኔ አንበሳ ጀግና ጀግና እኔ እገዛላት ነበር ምናምን። አለ ደግሞ አቋቋሟቸው የታች ልጥፍ ብሎ አይ፣ ልጥፍ ብሎ ብሩኬ በቃ ስስት አለላት ምን እንደሆነ አላውቅም። በቃ ሳስ አላት። አሁን ደግሞ የበለጠ ፍቅራቸው ጨምር አብሄ ደስ ሲል ፍቅራቸው ሲጨምር ደግሞ የእኛን ፍቅር ደግሞ ለእናንተ ያለው መድሀኒዐለም በጣም እየጨመረ ነው ይመጣል። በጣም በቃ መድሀኒዐለም ከአይን ይጠብቃቸው። የአይን ነው አይን ነው እንደዚህ ያደረገው። አይኑን እግዚአብሔር ያዝላችሁ ነው የምለው ማርያምን ነው የምለው አይን ነው። እና ራሳችሁን ጠብቁ። በቃ እዚህም ብትሆኑ ራሳችሁን ጠብቁ። ሰው ለሰው ማይተኛበት አገር ነው ያለንበት። እግዚአብሔር ነው ምላችሁ እና ራሳችሁ መጠበቅ አለባችሁ ክፉ ነገር እንዳይነካችሁ። እውነቴን ነው የምናገረው እና ፍቅራችሁን፣ በቃ ደስ ይላል እንደዚህ ደስ ስትሉ። በቃ መዝናናት አለብን ብላለች ኃይሚዬ መዝናናት አለብን ራሳችንን ማየት አለብን ሁሌ እንትን ማለት የለብንም ብላለች አ እውነቷን ነው ተዝናኑ፣ እውነት ነው። ነገ ዛሬ እኮ ታይተን ነገ እኮ ማን ደገም ፊት ነው የያዝ ነው። ለዚህ እግዚአብሔር እድሜና ጤና ይስጠን ነው የሚባለው እንጂ መዝናናት ነው። ባላችሁበት እንትን መዝናናት፣ ስራ ላይ ስራ ነው፣ ቁም ነገር ለቁም ነገር፣ ፕራንክ ላይ ፕራንክ እያደረጋችሁ ጥሩ ነገር ነው። እና በጣም ነው ደስ ያለኝ። በሰላም መመለስ ራሱ ጥሩ ነገር ነው። ደግሞ በተረፈ ደግሞ ድመቶች ምንድን ነው ድመታቸው ሽኝት እያደረጉ ነበር። ድኮናቸው ወደ አራት ድመት አይቻለሁ እኔ እኮ ድመቶች ምንድን ናቸው ላለው እግዚአብሔርን ምን ብርውር ያሉ ኋላ ኋላ እናትዬ ሆ እኔ ድመት አለ ቤተሰብ ድመት አለ። እኔ በጣም ድመት ጠላለሁ። እንደ ውሻ ትንሽ ውሻ ይሻለኛል እንጂ ድመት እኔ አልወዳትም። ድመት አስጠላኛለች። እውነት አብሶ ደግሞ የአረብ ሀገር ያሉ ድመቶች በጣም ነው የሚያስፈሩኝ መጥፎ ናቸው ይባላሉ። እና ድመቶቹ ከኋላ ከኋላቸው አንዱ ጥቁር ሄደች፣ ከዛ የሆነች መጣች፣ ከዛ ሄደች። ወደ አራት ነው ሶስት አይቻሉ፣ ድመቶቹ ማለት ነው። እና እኔ ድመት አልወድም፣ ቤተሰብዬ ድመት በጣም ነው መጠላው። ውሻም ብዙም አልወድም፣ ያው ውሻ ይሻላል። እና ሳኔ እኮ ምንድን ነው፣ ሽኝት እያደረጉላቸው ነው። እንዲህ ድመቶቹ ነብሯን ወደዋቸዋል እያልኩ ነው። ዱባይን በጣም ወዷታል። ከዚህ በኋላም አንድ ወር ምናምን ለመቀመጥ በደንብ ሆነን እንመጣለን ብለዋል። በሰፊው ልንመጣ እንችላለን፣ ልንመለስ እንችላለን ብለዋል። አሁን ሳይሆን ገና ማለት ነው። እና እንኳንም በሰላም ለሀገራችሁ በቃችሁ። ውዶቼ እንወዳቸዋለን፣ እናከብሯቸዋለን። ኔ ፍቅሮች፣ ኔ ማሮች። ሹፌርም እንደ ወንድምነትም ላገለገልካቸው ለቡርኪና ለሀይሚ እናመሰግንሃለን ማለት ነው። ዩቱብም ከከፈትክ ሰብስክራይብ እናደረግለን፣ ለም ቡርኪና ሀይሚን አብረሃ ስላስደሰትካቸው ማለት ነው። በተረፈ ቤተሰብ ወዳቸዋል፣ ላከብራቸዋለው፣ ደናደሩልኝ። ቻው። ይህም ቪዲዮ ላይክ ሴድ ሰብስክራይብ አድርጉ።